በዛሬ ቪዲዮ ላይ የትራንስፖርት አበል ክፍያ እና ከዚሁ ክፍያ የግብር ስሌት እንዴት እንደሚሆን እጅግ በጣም ቀላል እና ግልጽ በሆነ መንገድ አሳያችኋለሁኝ። ተከታተሉ። ለቻናሉ አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። እንግዲህ መመሪያው ላይ በግልጽ እንደተቀመጠው የትራንስፖርት አበል በሁለት አይነት መንገድ ተከፍሎ ተቀምጧል። እሱን ቀድመን እንመለከታለን፣ ዳይሬክትሊ መመሪያው ላይ ያለው ማለት ነው። የትራንስፖርት አበልና የመጓጓዣ ወጪን በተመለከተ መመሪያው ምን ይላል? አንደኛ፣ በስራ ባህሪው ምክንያት ስራውን ከቦታ ወደ ቦታ በመዘዋወር የሚያከናውን ተቀጣሪ ለአንድ ወር ጉዞ የሚከፈለው የትራንስፖርት አበል ከገቢ ግብር ነፃ የሚደረገው ከጠቅላላ የወር ደመወዙ ከአንድ አራተኛ ወይም ደግሞ 25 ፐርሰንት ባልበለጠ መጠን ብቻ ነው ይሁንና የተቀጣሪው ጠቅላላ የወር ደመወዝ አንድ አራተኛ ከ2200 ብር የሚበልጥ ሲሆን ከግብር ነፃ የሚደረገው የትራንስፖርት አበል በማናቸውም ሁኔታ ከብር 2200 ሊበልጥ አይችልም ሁለተኛ አንድ ተቀጣሪ በስራው ባህሪ ምክንያት በመዘዋወር ለሚሰራው ስራ ለነዳጅ ወጪ የሚከፈለው ጥሬ ገንዘብ ለትራንስፖርት አበል እንደተከፈለ ተቆጥሮ ከገቢ ግብር ነፃ የሚደረገው ከጠቅላላ የወር ደመወዙ ከአንድ አራተኛ ወይም ደግሞ 25 ፐርሰንት ባልበለጠ መጠን ብቻ ነው። ይሁንና የተቀጣሪው ጠቅላላ የወር ደሞዝ አንድ አራተኛ ወይም ደግሞ 25 ፐርሰንት ከብር 2200 ብር የሚበልጥ ሲሆን ከግብር ነፃ የሚደረገው የነዳጅ ወጪ በማናቸውም ሁኔታ ከብር 2200 ሊበልጥ አይችልም ይላል። እንግዲህ ይህን ሰመራይዝ አድርገን ስንመለከት የሰራተኛው ደሞዝ አንድ አራተኛ ወይም ደግሞ 25 ፐርሰንቱ ከ2200 ብር በላይ ከሆነና ለስራ ጉዳይ ለትራንስፖርት የሚከፈለው አበል ከ2200 ብር በላይ ከሆነ ከሚከፈለው አበል ላይ 2200 ብር ተቀንሶ ቀሪው ከደሞዝ ጋር አንድ ላይ ተዳምሮ ግብር የሚሰላበት ይሆናል ማለት ነው። ይህን በምሳሌ ከታች እንመለከታለን። የሰራተኛው ደሞዝ 25 ፐርሰንቱ ከ2200 ብር በታች ከሆነ እና እንዲሁም አበሉ ከ2200 ብር በታች ከሆነ የሚከፈለው አበል ከገቢ ግብር ነፃ ይደረጋል ማለት ነው። ይህም አበል ማለት ለስራ ጉዳይ ከቦታ ቦታ መዘዋወሪያ ወይም ደግሞ ለነዳጅ ወጪ የሚከፈል ጥሬ ገንዘብ ማለት ነው። ይህን በምሳሌ ከታች ዝርዝር አድርገን እንመለከታለን። መመሪያ ላይ የተቀመጠውን ሶስተኛውን ነጥብ እናነሳለን። አንድ ተቀጣሪ ከመኖሪያ ቤቱ ወደ ስራ ቦታ እንዲሁም ከስራ ቦታ ወደ መኖሪያ ቤቱ የሚጓጓዝበት የመስሪያ ቤቱ የትራንስፖርት ሰርቪስ ቢቀርብም ባይቀርብም ለዚህ አይነቱ የትራንስፖርት አበል ከገቢ ግብር ነጻ የሚደረገው ከብር ስድስት መቶ ባልበለጠ መጠን ብቻ ነው። አራተኛ አንድ ተቀጣሪ ከመኖሪያ ቤቱ ወደ ስራ ቦታው እንዲሁም ከስራ ቦታ ወደ መኖሪያ ቤቱ ለመሄድ ለነዳጅ ወጪ በጥሬ ገንዘብ የሚከፈለው የትራንስፖርት አበል ከገቢ ግብር ነፃ የሚደረገው ከብር ስድስት መቶ ባልበለጠ መጠን ብቻ ነው። ይህንም ሰምራይዝ አድርገን ስንመለከት እንግዲህ ሰራተኛው ከስራ ወደ ቤት ከቤት ወደ ስራ እንዲመላለስበት ታስቦ የሚከፈለው የትራንስፖርት አበል ከስድስት መቶ ብር በላይ ከሆነ ከሚከፈለው አበል ስድስት መቶ ብር ተቀንሶ ቀሪው ከደሞዝ ጋር አንድ ላይ ይደመርና ግብር የሚታስብበት ይሆናል ማለት ነው። ይህም አበል ከስድስት መቶ ብር በታች ከሆነ አበሉ ከገቢ ግብር ነፃ የሚደረግ ይሆናል ማለት ነው። እንግዲህ እነዚህ አራቱ ነጥሞች ተቀምጠዋል። እሱን በምሳሌ የምንመለከት ይሆናል ማለት ነው። ኦኬ፣ በዚሁ መሰረት በዚህ ምሳሌ ካልኩሌሽኑን ቀላል በሆነ መንገድ እንመለከታለን። ለምሳሌ አበበ የሚባል ሰራተኛ ቢኖረንና ይህ ሰራተኛ ወራዊ ደሞዙ 14983 ብር ቢሆን ለስራ ጉዳይ ከቦታ ወደ ቦታ መዘዋወሪያ ተብሎ የተከፈለው የትራንስፖርት አበል 7500 ብር ቢሆን ከዚህ ሰራተኛ የትራንስፖርት አበል ክፍያ ላይ ግብር ምን ያህል ይቆረጠበታል የሚለውን እሱን ካልኩሌት እናደርጋለን ማለት ነው። ኦኬ እንግዲህ በቅድሚያ የምናደርገው የደሞዙን 25 ፐርሰንት እናሰላለን። ምክንያቱም መመሪያው ላይ ቅድም እንደተመለከት ነው፣ በቅድሚያ የሰራተኛው ወራዊ ደሞዝ አንድ አራተኛ ወይም ደግሞ 25ፐርሰንቱ ከ2200 ብር በላይ መሆኑን ቼክ ማድረግ አለብን ማለት ነው። ለምሳሌ ይሄ ሰራተኛ ወራዊ ደሞዝ 1983 ብር ነው። 25ፐርሰንቱን ስናሰላ 3745 ብር ከ75 ሳንቲም ይመጣል ማለት ነው። ስለዚህ ከ2200 ብር በላይ ነው ማለት ነው። ከሚከፈለው የትራንስፖርት አበል ከታክስ ነፃ የሚደረገው 2200 ብር ይሆናል ማለት ነው። ምክንያቱም የትራንስፖርት አበሉም ከ2200 ብር በላይ ስለሆነ ማለት ነው። ኦኬ ግብር የሚታሰብበትን ወይም ደግሞ ግብር የሚሰላበትን አበል እዚህ ጋር ካልኩሌት እናደርጋለን። 2200 ነፃ እናደርግና ማለት ነው። ስለዚህ ይሄን ለመስራት እኩል ይሆናል ብለን ትራንስፖርት አበል የተከፈለው የሰራተኛው ክፍያ ሲቀነስ፣ በዚህ ኬዝ አሁን 7500 ብር ሲቀነስ 2200 ብር ከታክስ ነፃ ማለት ነው። ከዛ በኋላ ኢንተር ላለን። ስለዚህ የዚህ ሰራተኛ 5300 ብር ግብር የሚታሰብበት አበል ሊሆናል ማለት ነው። ግብር ካልኩሌት ለማድረግ ደግሞ ይሄኛው አበል ከደሞዝ ጋር አንድ ላይ ይደመራል ማለት ነው። ይሄንም በቀላሉ እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ ሲደመር አሁን ያሰራ ነው ግብር የሚታሰብበት አበል ማለት ነው። ከዛ በኋላ እንተላለን አጠቃላይ 20283 ብር ከደሞዝ ጋር አንድ ላይ ተዳምሮ ግብር ይሰላበታል ማለት ነው። ስለዚህ ግብር እዚህ ላይ ካልኩሌት እናረጋለን። አዲሱን የኢትዮጵያን ኢንካም ታክስ ቴብል በመጠቀም የዚህ ሰራተኛ አጠቃላይ ደሞዝ አሁን 20283 ብር ነው። ከ14000 ብር በላይ ስለሆነ ታክስ ሬቱ 35% ሆነና ዲዳክሽኑ 2050 ብር ይሆናል ማለት ነው። በቀላሉ እኩል ይሆናል ብለን ይሄኛው ደሞዝ 2283 ብር ሲባዛ 35% ሲቀነስ ዲዳክሽኑ 2050 ብር ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። አጠቃላይ አሁን ይሄ ሰራተኛ 549 ብር ከ05 ሳንቲም ግብር ይቆርጥበታል ማለት ነው። ደሞዙና ከግብር የሚሰላበት አበል አንድ ላይ ተዳምሮ ማለት ነው። ሌላኛው ጡረታ ነው። ጡረታ እኩል ይሆናል ብለን 7 የሰራተኛው ጡረታ ማለት ነው ሰባት ፐርሰንት ሲባዛ የሰራተኛው ወራቢ ደሞዝ ተላለን አጠቃላይ 1,048 ብር ከ81 ሳንቲም ይሆናል ማለት ነው። አጠቃላይ ተቀናሾቹን እዚህ ላይ ስንደምራቸው እኩል ይሆናል ብለን ከሰራተኛው ግብር ይቆረጣል ሲደመር ጡረታ 7 ፐርሰንቱ አንድ ላይ አጠቃላይ ተቀናሽ ይሆናል። 6097 ብር ከ86 ሳንቲም ይሆናል በዚህ ምሳሌ መሰረት ማለት ነው። ኦኬ የተጣራውን ካልኩሌት ስናደርግ ደግሞ እኩል ይሆናል ብለን የሰራተኛው ወራቢ ደሞዝ ሲቀነስ አጠቃላይ ተቀናሽ እዛ በኋላ ኢንተር እንላለን። አጠቃላይ ተቀናሹ 8885 ብር ከ14 ሳንቲም ይሆናል ማለት ነው። አሁን በመጨረሻ ጠቅላላ የተጣራ ደሞዝ እዚህ ጋር ካልኩሌት እናደርጋለን። ምክንያቱም ከታክስ ነፃ አድርገን 2200 ብር እዚህ ላይ ስላስቀምጥን እሱን ከዚህ ላይ አንድ ላይ እንደምረዋለን ማለት ነው። ስለዚህ እኩል ይሆናል ብለን 2200 ብር ሲደመር የተጣራ አሁን ያሰላ ነው ማለት ነው። ከዛ በኋላ እንተላለን አጠቃላይ ስንት ይሆናል? 11085 ብር ከ14 ሳንቲም የዚህ ሰራተኛ እየተጣራ ደሞዝ ይሆናል ማለት ነው። ኦኬ ሁለተኛው ምሳሌ እንመለከታለን። አቶ አለሙ የሚባል ሰራተኛ ቢኖርና እና ይሄ ሰራተኛ ወርሃዊ ደመወዙ በተመሳሳይ መልኩ 14983 ብር ቢሆን የትራንስፖርት አበል ከስራ ወደ ቤት ከቤት ወደ ስራ የተከፈለው 3100 ብር ቢሆን የዚህ ሰራተኛ አጠቃላይ ምን ያህል ይቆረጥበታል፣ ከትራንስፖርት አበሉ ምን ያህል ግብር ይሰላበታል የሚለውን ካልኩሌት እናደርጋለን ማለት ነው። እንግዲህ ይሄ እዚህ ላይ በምሳሌ ያስቀመጥኩት ከስራ ወደ ቤት ቤት ከቤት ወደ መተላለሻ ስለሆነ ቅድም መመሪያ ላይ በግልጽ እንደተመለከት ነው የሚከፈለው አበል ከስድስት መቶ ብር በላይ ከሆነ ከዛ አበል ላይ ስድስት መቶ ብር ተቀንሶ ቀሪው ታክሰብል የሚሆን ይሆናል ማለት ነው። ስለዚህ ሃያ አምስት ፐርሰንቱን እዚህ ላይ መስራት ያንን አያስፈልግም ማለት ነው። ከታክስ ነጻ የሚደረገው ስድስት መቶ ብር አለ። እሱን ቀንሰን ቀሪውን ታክስ እናሰለበታለን ማለት ነው። በተመሳሳይ መልኩ ይህን ካልኩሌት ለማድረግ እዚጋ ክሊክ አድርገን እኩል ይሆናል ብለን የሚከፈለው የትራንስፖርት አበል ሲቀነስ 600 ብር 600 ብር ያደረግነው ለምንድ ነው ከስራ ወደ ቤት ከቤት ወደ ስራ መመላለሻ 600 ብር ስለተቀመጠ ማለት ነው ከ600 ብር በላይ ከሆነ ታክሰብል ይሆናል ከ600 ብር በታች ከሆነ ከታክስ ነፃ ይደረጋል ማለት ነው ስለዚህ 600 ብር ከታክስ ነፃ ነች በዛ ይንተላለን ከሚከፈለው የትራንስፖርት አበል ላይ 2500 ብር ግብር ይታሰብበታል ማለት ነው ይህንም ከደሞዝ ጋር አንድ ላይ በማዳመር ይሰላል እኩል ይሆናል ብለን የሰራተኛው ደሞዝ ሲጀመር ግብር የሚታሰብበት አበል አንድ ላይ ስንደምረው ስንት ይመጣል? 17483 ብር ይሆናል ማለት ነው። ይሄን በመጠቀም ግብር ካልኩሌት እናደርጋለን። ግብር ካልኩሌት ነው ማድረግ ያው እንደተለመደው የኢትዮጵያን ኢንካም ታክስ ቴብል በመጠቀም ይሆናል ማለት ነው። አሁን ይሄ ደሞዙ 17483 ብር ከ14000 ብር በላይ ስለሆነ 35 ፐርሰንት ነው ታክስ ሬቱ የሚሆነው ስለዚህ እኩል ይሆናል ብለን ደሞዙን በ35 ፐርሰንት እናባዛለን ከዛ በኋላ ሲቀነስ ብለን ዲዳክሽን ወይም ደግሞ ተቀናናሹ 2050 ብር ይሆናል ማለት ነው። ከዛ አይንተላለን አጠቃላይ ከዚህ ደሞዝ አሁን 4069 ብር ከ05 ሳንቲም ግብር ይቆረጥበታል ማለት ነው። ጡረታውንም በተመሳሳይ መልኩ እኩል ይሆናል ብለን ደሞዙ ሲባዛ በ7 ፐርሰንት በ7 ፐርሰንት የጦረታ ማዋጮ 148 ብር ከ81 ሳንቲም ይሆናል ማለት ነው። አጠቃላይ ተቀናሹ ሲምፕሊ ሁለቱን መደመር ነው ግብር ሲደመር ጡረታ 7 አንድ ላይ 5117 ብር 86 ሳንቲም ይሆናል ማለት ነው። የተጣራ ክፍያው ደግሞ እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ ሲቀነስ አጠቃላይ ተቀናሽ አሁን የደመር ናቸውን አንድ ላይ ስንት ይመጣል? 9865 ብር ከ14 ሳንቲም ይሆናል ማለት ነው። እዚህ ጋር ከታክስ ነፃ አድርገን ያስቀመጥና 600 ብር አለች እሷን እንደምራት አለን ማለት ነው። እኩል ይሆናል ብለን 600 ብር ሲደመር የተጣራ ክፍያውን ያሰላ ነው። አንድ ላይ ስንት ይመጣል? 10465 ብር ከ14 ሳንቲም ይሆናል ማለት ነው። ኦኬ፣ ሶስተኛውን ምሳሌ እንመልከት። አቶ ከበደ የሚባል ሰራተኛ ቢኖርና የዚህ ሰራተኛ ወራዊ ደሞዝ 11500 ብር ቢሆን የትራንስፖርት አበል ከቦታ ወደ ቦታ መዘዋወሪያ ተብሎ 4200 ብር ቢከፈለው የዚህ ሰራተኛ አጠቃላይ የተጣራ ክፍያው ምን ያህል ይሆናል? የሚለውን እሱን ካልኩሌት እናደርጋለን በተመሳሳይ መልኩ አሁን እዚህ ላይ የዚህ ሰራተኛ የተከፈለው የትራንስፖርት አበል ከቦታ ወደ ቦታ መዘዋወሪያ ስለሆነ የደሞዙን 25 እናሰላለን። 25 ሲሰራ 2875 ብር ነው የሚመጣው። ስለዚህ ከ2200 ብር በላይ ስለሆነ የሚከፈለውን የትራንስፖርት አበሉንም እንመለከታለን። አበሉ 4200 ብር ነው። ይሄም በተመሳሳይ መልኩ ከ2200 ብር በላይ ነው። ስለዚህ ከታክስ ነፃ የምትደረገው 200 ብር ነው። ቀሪው ከግብር ከደሞዝ ጋር አንድ ላይ ተዳምሮ ግብር ይሰላበታል ማለት ነው። ስለዚህ እኩል ይሆናል ብለን የሚከፈለው የትራንስፖርት አበል ሲቀነስ 2200 ብር ከታክስ ነፃ ማለት ነው። ስለዚህ ከ2000 ብር ላይ ግብር ይሰራበታል ማለት ነው። ይህም ከደሞዙ ጋር አንድ ላይ ተዳምሮ እኩል ይሆናል ብለን 11500 ብር ሲደመር ግብር የሚታሰብበት አበል እዛ ኢንተርላለን አንድ ላይ 13500 ብር ይመጣል ማለት ነው። ከዚህ ላይ ግብር ይሰላበታል ማለት ነው። ግብር ለማስላት በተመሳሳይ መልኩ ኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። የዚህ ደሞዝ አሁን 13500 ብር ነው የሚገኘው በአራተኛው ሬንጅ ላይ ይሆናል ማለት ነው። ይህም ማለት 10001 ብር እስከ 14000 ብር በሚለው ሬንጅ ነው። ስለዚህ ታክስ ሬቱ 30 ፐርሰንት ይሆናል። ዲዳክሽኑ ደግሞ 1350 ብር ይሆናል ማለት ነው። ይህን ለማስላት እኩል ይሆናል ብለን 13500 ብር ሲባዛ ታክስ ሬቱ 30 ፐርሰንት ሲቀነስ ዲዳክሽኑ 1350 ብር ከዛ በኋላ ይተናል። አጠቃላይ 2700 ብር ግብር ይሰላበታል ማለት ነው። ጡረታን ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙ ደሞዙ ሲባዛ በ7 ሁለት ይመጣል፣ 805 ብር ይመጣል። አጠቃላይ ተቀናሹ ሁለቱን መደመር ነው። 2700 ብር ሲደመር 805 ብር ጡረታ፣ አጠቃላይ 3505 ብር አጠቃላይ ተቀናሽ ይሆናል ማለት ነው። የተጣራ ክፍያ ደግሞ እኩል ይሆናል ብለን ደሞዙ ሲቀነስ አጠቃላይ ተቀናሽ አጠቃላይ ተቀናሽ ግብርና ጡረታ ማለት ነው። አጠቃላይ 7995 ብር ይሆናል ማለት ነው። ከግብር ነጻ አድርገን እንደሚያስቀምጥናት 2200 ብር አለች። ስለዚህ እሷን አንድ ላይ እንደምራለን እኩል ይሆናል ብለን 2200 ብር ሲደመር የተጣራው አሁን ያሰላ ነው። አጠቃላይ ስንት ይመጣል? 10195 ብር ይሆናል ማለት ነው። ኦኬ፣ አራተኛውን ኬዝ እንመለከታለን። ለምሳሌ አቶ ንጉሴ የሚባል ሰራተኛ ወራቢ ደሞዙ 8474 ብር ቢሆንና የትራንስፖርት አበል ለስራ ጉዳይ ከቦታ ቦታ መዛወሪያ ተብሎ 1950 ብር ቢከፈለው፣ የዚህ ሰራተኛ አጠቃላይ የተጣራ ክፍያው ከግብር ውጭ ያለው ምን ያህል ይሆናል የሚለውን ካልኩሌት እናደርጋለን ማለት ነው። ኦኬ ከላይ እንዳደረግነው በተመሳሳይ መልኩ የሰራተኛውን 25 ፐርሰንት እናሰላለን። የደሞዙን 25 ፐርሰንት ማለት ነው። ደሞዙ በ25 ፐርሰንት ሲባዛ 2118 ብር ከ50 ሳንቲም ይመጣል ማለት ነው። ስለዚህ እዚህ ላይ አንድ ማይንድ የምናደርገው የሰራተኛው ወራዊ ደሞዝ አንድ አራተኛ ወይም ደግሞ 25 ፐርሰንቱ ከ2200 ብር በታች ሆኗል ማለት ነው። ሁለተኛ ደግሞ ለትራንስፖርት አበልክ ተብሎ የተከፈለው ከቦታ ወደ ቦታ መዘዋወሪያ የትራንስፖርት አበል 1950 ብር ነው። ይሄም በተመሳሳይ መልኩ ከ2200 ብር በታች ነው። ስለዚህ ሰራተኛው የሚከፈለው የትራንስፖርት አበሉ ሙሉ በሙሉ ከታክስ ነፃ ይሆናል ማለት ነው። ምክንያቱም ከ2200 ብር በታች ስለሆነ ማለት ነው። በቀጥታ አሁን እዚህ ለግብር ነው ካልኩሌት የምናደርገው ማለት ነው። ስለዚህ ከደሞዙ ላይ ብቻ ግብር ካልኩሌት እናደርጋለን፣ ምክንያቱም የትራንስፖርት አበሉ ከግብር ነፃ ስለሆነ ማለት ነው። ስለዚህ እኩል ይሆናል ብለን ደሞዙ 8,474 ብር ነው። ስለዚህ ደሞዙ ሲባዛ በኢንካም ታክስ ቴቡል ላይ ስንመለከት ይሄ 8474 ብር የሚገኘው ከ7001 ብር እስከ 10000 ብር በሚለው ሬንጅ ላይ ነው። ስለዚህ ታክስ ሬቱ ወይም ደግሞ የግብር ማስከፊያ ምጣኔው 25 ፐርሰንት ነው። ዲዳክሽኑ ደግሞ 850 ብር ነው። ደሞዙ 8474 ብር ሲባዛ ታክስ ሬቱ 25 ፐርሰንት ሲቀነስ ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ከደሞዙ ላይ የሚቆረጠው 1268 ብር ከ50 ሳንቲም ይሆናል ማለት ነው። ጡረታ ደግሞ ካልኩሌት ስናደረግ እኩል ይሆናል ብለን ደሞዙ 8474 ብር ሲባዛ በ7 ፐርሰንት ጡረታው 593 ብር 18 ሳንቲም ይሆናል ማለት ነው። አጠቃላይ ተቀናሹ እኩል ይሆናል ብለን ግብር ሲደመር ጡረታ 7 ፐርሰንት እንጠጥናለን፣ ስንት ይመጣል? 1861 ብር ከ68 ሳንቲም አጠቃላይ ተቀናሽ ይሆናል ማለት ነው። የተጣራ ክፍያው ደግሞ እኩል ይሆናል ብለን የሰራተኛው ወርሃዊ ደሞዝ ሲቀነስ አጠቃላይ ተቀናናሽ አሁን የሰራ ናቸው አጠቃላይ 6612 ብር ከ32 ሳንቲም የተጣራ ክፍ ማለት ነው። አጠቃላይ የተጣራው ደግሞ እኩል ይሆናል ብለን ለሰራተኛ የተከፈለው የትራንስፖርት አበል 1950 ብር ሲደመር የተጣራ ክፍያ 6612 ብር አጠቃላይ 8562 ብር ከ ሳንቲም የተጣራ ክፍያው ይሆናል ማለት ነው። የመጨረሻ ምሳሌያችንን እንመልከት። ይሄው አቶ ታምራት የሚባል ሰራተኛ ወራዊ ደሞዙ በተመሳሳይ መልኩ 8474 ብር ቢሆን ለትራንስፖርት አበል ከስራ ወደ ቤት ከቤት ወደ ስራ ተብሎ የተከፈለው 480 ብር ቢሆን የዚህ ሰራተኛ የተጣራ ክፍያው ምን ያህል ይሆናል? ቢለውን ካልኩሌት እናደርጋለን። ይህ ሰራተኛ የተከፈለው የትራንስፖርት አበል ከስራ ወደ ቤት ከቤት ወደ ስራ መመላለሻ ስለሆነ የትራንስፖርት አበሉ ስንመለከት ከስድስት መቶ ብር በታች ነው። ስለዚህ 600 ብር በታች ከሆነ ደግሞ በመመሪያው መሰረት ታክስ ፍሪ ወይም ደግሞ ከታክስ ነፃ ነው የሚደረገው አበሉ የሚከፈለው አበል ማለት ነው። በተመሳሳይ መልኩ ቀጥታ እዚህ ላይ መተን ግብር ካልኩሌት እናረጋለን ማለት ነው። ስለዚህ ይሄም ደሞዙ ተመሳሳይ ስለሆነ እሱ ራሱን ድራግ እናረጋለን። ጡረታውም ራሱ ነው የሚሆነው። ይህኛውም ራሱ ይደረጋል። ከዛ በኋላ የተጣራ ክፍያው ስንት ይሆናል የዚህ ሰራተኛ 6612 ብር ከ32 ሳንቲም አጠቃላይ የተጣራው ክፍያ ደግሞ የሚከፈለው የትራንስፖርት አበል ሲደመር የተጣራ ክፍያው ስንት ይሆናል? አጠቃላይ 7092 ብር ከ32 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መሰረት የራሳችሁን ወራዊ ደሞዝ እዚህ ላይ ያስገባችሁ የሚከፈላቸው የትራንስፖርት አበል ምን ያህል እንደሆነ ቼክ እያደረጋችሁ ካልኩሌሽኑን መስራት የምትችሉ ይሆናል ማለት ነው።